أنا يكون لي غلام وكانت امرأتي عاقرا ሚስት በራሷ በሰራችው ገንዘብ ባሏን ሳታስፈቅድ ለቤተሰቦቿ መላክ ትችላለች ወይን ሳትችልም ትላለች? ትችላለች። ሚስት የሰራችው ገንዘብ የራሷ ነው። ስለዚህ ፈለሃ ኩል ልቁቅ ፊ ተሰርፍ ብሂ ከማ ትሪድ፣ እንደፈለገች የማድረግ መብት አላት፣ ገንዘቧን ማለት ነው። የራሷ ገንዘብ እስከሆነ ድረስ ግልጽ ነው አይደለም ከፈለገች ለባሏ መስጠት ትችላለች ከፈለገች ለቤተሰቧ የማንም ፍቃድ አትጠብቅም የራሷ ገንዘብ እስከሆነ ድረስ ማለት ነው አላህ ስብሓን ወተዓላ ከፈለገችና ደስ ካላት ውስጧ ካመነበት ትስጣችሁ ነው ያለው ለባል ራሱ ማለት ነው አስገድዶ ይቀበላት ወይንም በሱ መብት ታንቀሳቀስ አይደለም ያለው በሱ ትእዛዝ ታንቀሳቀስ አይደለም ያለው ነው አይደለም? ከፈለገች ለባሏ ከፈለገች ለቤተሰቧ እንደፈለገች የመስጠት መብት አላት። ያለባሏ ፍቃድ ከፈለገች ለቤተሰቦቿ መስጠት ትችላለች፣ የራሷ ገንዘብ ስለሆነ ማለት ነው። ይህን እንወቅ። ጅማ ምን ብላ ምናሉ? አንዳንድ ሰዎች ሚስት በባል ትእዛዝ ስር እስከሆነች ድረስ ባሏ እስከሆነ ድረስ ገንዘብ ያለ እርሱ ፍቃድ ለቤተሰቧ ሁሉ መላካ ትችል የሚላሉ፣ ከየት እንደመጣ ነገር አላውቅም። ቁርአንም ሀዲትም ላይ የለም። ዕለሞችም እንዲህ አይነት ነገር በፍጹም አላስቀመጡም። ሰዎች እንደ ባህል አድርገው ይዘውታል። ከሃይማኖት ነው ይላሉ። በፍጹም ይሄ ከሃይማኖት አይደለም። ይህ ባህል ከኢስላም ጋር በፍጹም የሚጋጭ ነገር ነው። ሴት ልጅ የሰራችው ገንዘብ የራሷ ገንዘብ ነው። ያን ገንዘብ እንደፈለገች የማንቀሳቀስ መብት አላት። ግልጽ ነው አይደለ? ጭራሽ ለቤተሰቦችሽም ያለኔ ፍቃድ አትሰጭም የሚል ባል ሁሉ እንዳለ ብዙ ኮሜንታ ያለሁ ልትከለክላት አይገባም በዚህ ላይ እንጂ ፈቃድ ፍቃድ መጠበቅ አይጠበቅብሽም። በዚህ ላይ ማለት ነው። ከፈልግሽ ለአባትሽ ለእናትሽ ለወንድሞች መርዳት ትችያለሽ። ሰላም አሌይኩም።